ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አለው። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ቤተሰቦች ሁሉ መልካም። ከኔ ጋ ሁሉ ድንቅ ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር ሚያው ሰላም እንደሚሆን ተስፋ አድርጋለሁ። ሆይ ዛሬ ደግሞ ሴቶችዬ ዬ ምንድን ነው መሰላችሁ? ማሳያችሁ የሆነ ጥርት ያለ ቆዳ እነገና ደግሞ ልስልስ ጠርቶ ልስልስ ያለ ቆዳ እንዲኖረን ፊታችን ላይ ከፈለግን አንዳንድ ነገሮች እናሳያችኋለሁ። ብዙም ጊዜ ያው አናዘወትርም። ማታ ላይ ከስራ ደግሞ ምናምን እንመጣለን በቃ ታጥበን ምናምን ዝም ብለን የምንተኛው እንጂ ፊታችንን ብዙም ቦታ ሰተን እንትና አንለውም። ያው ከስንት አንዳንድ ሰው ነው ፊቱ ላይ ትሪት የሚያደርገው ማታ ማታ እንጂ በብዛት ሁላችንም ታጥብን ምናምን ምንተኛው። ግን እንደዛ መሆን የለበትም ቀን ሰንስክሪን ተቀብተን ሊሆን ይችላል የዋልነው ውጪ። አንዳንዶቻችን ደግሞ እንትን ምንድነው ሜካፕ ተቀብተን ይሆናል የዋልነው እና ፊታችን በጣም ብዙ ቆሻሻዎችን ሲስብ ነው የሚውለው ማለት ነው ውጭ በወጣን ሰዓት እና ያንን ዝም ብለን ታጥበን ብቻ መተኛት ሳይሆን ፊታችንን በስነስርዓት ይክል ማድረግ ይኖርብናል። ፊታችንን መንከባከብ ይኖርብናል እና ዛሬ ማሳያችሁ ቀላል ነው። በትንሽ ደቂቃ ማድረግ የምትችሉት ነገር ነው እና ከመተኛታችሁ በፊት ወደ አልጋችሁ ከመሄዳችሁ በፊት ፊታችሁን ታጥባችሁ በንጹህ ውሃ፣ ከዛ ማድረግ ያለባችሁ ነገር አለ። እሱን አሳያችኋለሁ። ኦልሬዲ ያው ፊቴን እንትን ብዬዋለሁ፣ ታጥቤዋለሁ። ምንም አይነት ፊልተር አልተጠቀምኩኝም። ፊቴን ታጥቤዋለሁኝ ስራውዬን ነው የመጣሁት ከዚህ በኋላ የተመሰለ ማሬል በቃ ፊቴን አንዳንድ እንትን ብዬ ተጠቅሜ ከዛ በኋላ ነው የሚተኛው ማለት ነው። እና እኔ የጠቀመኝ ነገር ስለሆነ ያው እናንተንም ይጠቅማችኋልና እና ደግሞ በሁለት ነገር በቀላል ነገር ማግኘት የምንችለው ነገር ስለሆነ መስራት አይከብደንም። እና ምን መሰላችሁ የምጠቀማቸው ግብአቶች ማር እጠቀማለው እና ሳሙናን እጠቀማለው። እኔ የኛውን ሳሙናን የኛውን እና ዶቭ እንደምጠቀመው በብዛት እናንተ ለፊታችሁ የሚስማማችሁን ሳሙና መጠቀም ያለባችሁ። እኔ ይሄ ስለተስማማኝ ይሄን ነው የምጠቀመው ለፊቴ ሁሌ ማለት ነው። ይሄን እና ዶቭ ነው የምጠቀመው። እናንተ የተመቻችሁን ለፊታችሁ የሚስማማውን ከፊታችሁ ቆዳ ጋር የሚስማማውን ሳሙና መጠቀም ትችላላችሁ። እና የተከፈተ ስላለኝ በዚህ ነው ማሳያችሁ፣ የተከፈታለኝ። አሁን ወደ አሰራሩ ልውሰዳችሁ ማለት ነው። ያው እንግዲህ እንደነገረኳቸው ሳሙና በዚህ መልኩ እፋቅቃለሁ ማለት ነው። የሚበቃኝ ያህል በደንብ እፋቅቃለሁ፣ ወይ እናንተ የሚበቃችሁ ያህል አድርጉት። ይኸው የበቃኝ ያህል ሳሙና ነው። በጥቅጥቅ ያዘጋጃቸዋለሁ። ከዛ እዚህ ላይ ምንድነው ማደርገው ቅድም ቅድም ያሳየዋችሁ ከዛ በፊት ግን ማር ከማድረግ በፊት ግን ትንሽ ታምናው ለብ ያለ ሞቅ ያለ ውሃ ትንሽ አደርግበታለሁ። ትንሽ ማለት ነው

በዚህ መልኩ አዘጋጅቻለሁ። ቀጣይ ምንድን ነው የሆነው? መቀባት እየተገባ አሳያችዋለሁ። በነገራችን ላይ የራሴ ሲስማማኝ ነው።

ነገር ስንቀባ አንገታችንን ጭምር ቅባት እንዳንረሳ። ለምን ፊታችን ከአንገታችን እንዳይለይ ማለት ነው። የምንቀባቸው ነገሮች አንገታችንን ጭምር ዛሬ ማለት

ከሪፕስ ጥናት ያሳስክመጂ ምንነታት እንደዚህ ማለት ደግሞ ሰው ሜካፕ የሚጠቀመው ያለው ውበት መልቅ እንዲያወጣለት እንጂ የሌለውን መልክ አይደለም የሚሰጠው። እሱ የታወቀ ነው እና ያላችሁ መልክ ነው

ከዛ እንደዚህ ተቀብተን አንድ ቢያንስ ሰላሳ ደቂቃ ብናቆየው አሪፍ ነው፣ ደግሞ አሪፍ ውጤት እናያለን። ፊታችን ብለን ተቀብተን ብቻ ወዲያው የምታጠብ ምንም እንም አያቃጥለን ምንም አይልም። ስለዚህ ሰላሳ ደቂቃ ቢያንስ ሰላሳ ደቂቃ አስቀምጠው ነው። ከዛ በኋላ በምታጠብ ሳሙና ነው ማር ነው ሌላ ምንም የሚጎዳ ነገር የለውም። ያው እንደዚህ ተቀብቻለሁ ማለት ነው። ከዛ ደግሞ ታጥበው ሪዛልቱን አሳያችኋለሁ ማለት ነው። ከዛ በመጨረሻ ምንድን ነው ያደርገው? እናንተ ከፊታችሁ ጋር የሚስማማውን የፊታችሁን የራሳችሁን ክሬም መጠቀም ትችላላችሁ። እኔ አንዳንድ ጊዜ አንዳንድ ደግሞ በሶፍት ነው የሚጠቀመው ማለት ነው። በማለት ሻ የሚጠቀመው የክሬም የሚጠቀመው እናንተ እየፈለጋችሁትን በፊታችሁ የሚስማማውን ክሬም መጠቀም ትችላላችሁ። እኔ የራሴ የሚያሳያችሁ ማለት

ጊዜ ባለፈው ምንገለጽ ባለ ብጉር አደለም የሆነ ነገር ጭሩ እንጂ ነው፣ ማለት ነው እንጂ ብጉር አደለም። የብጉር ጠባሳ በፊት በጣም ነበረ፣ ግን ግን እግዚአብሔር የሚስቀል የለብኝ ሚ ራሴ በምሰራቸው ዌብስ በማዘጋጃቸው ክሬሞች ከፊት ላይ ደራሳቸውን አጥቻቸዋለ ማለት ነው። የብጉሮችን ጠባሳ ያው እንደምታዩት እንደዚህ ተቀብቻለው።

እና ተወዱታላችሁ። ወይታቸው አዘጋጁ እና ተጠቀሙት። እና ውዶቼ ሀሳብ አስተያየት ካላችሁ ወይም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ የኮመንት መስጫ ሳጥን ላይ አስቀምጡልኝ፣ ሰርቼ አሳያችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ሰብስክራይብ በማድረግ አበረታቱ ብዙ ማሳያችሁ ነገሮች ስላሉ ሰብስክራይብ እያደረጋችሁ ቤተሰብን አበረታተኝ። ለዛሬ የነበረ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት ደማሆኑልኝ